ያኔ መዋረድ ይጀምራል ይላል። ለምን? በፈጣሪ ስራ ገብቷልና። ዲያብሎስም የተዋረደው ፈጣሪ ነህ እንደኛ አመስግን ሲሉት አላመሰግንም እንዲያውም እኔ ነኝ የፈጠርኳቸውና አመስግኑኝ ስላለ ነው። እስካሁን ድረስ በሰው ልጆች መካከል የእርስ በርስ ቅራኔ የተፈጠረው በሱ ትቢትና አለማመን የተነሳ ነው። ፍጡርነቱን ሲረሳ የሰው ልጅ ትላንት ወድቆበት የነበረውን ሲረሳ የሰው ልጅ ዛሬ የደረሰበትን እያየ ዛሬ የተቀመጠበትን ወንበር እያየ ትላንትናን ማስታወስ ሲረሳ የሰው ልጅ ያን ጊዜ መውደቅ ይጀምራል። መነሳት አደለም፣ መክበር አድ መዋረድ ይጀምራል። መጽሐፍ ቅዱስ እግዚአብሔር ቢፈቅድ ነገ ይህንን እንሰራለን በሉ ይላል። ማን ቢፈቅድ? እግዚአብሔር ቢፈቅድ አው እቅዳችሁ ውስጥ እግዚአብሔርን አስገቡት። ነገ ተነገ ወዲያ እግዚአብሔር ቢፈቅድ የዛሬ አመት እግዚአብሔር ቢፈቅድ እመቤቴ በጸሎቷ በአማላጅነቷ ከረዳችኝ ይሄንን አደርጋለሁ ብላችሁ በክርስትና ወይም ደግሞ በሐሳባዊው እድገታችሁ ውስጥ የእግዚአብሔርን ሐሳብ አስገቡ። እግዚአብሔር ቢረዳን ኢትዮጵያ ሀገራችን እስከ ዛሬ አመት ሰላም ትሆናለች። አሜን። እግዚአብሔር ቢረዳን አደል እንዴ? አይ እዛ አዳራሽ ውስጥ እንደሚጨፍሩት ሰዎች በእርግጠኝነቱ እያል ነግራቸው፣ እርግጠኛ መሆን የሚችለው እግዚአብሔር ነው። ስለዚህ ሁላችንም ዛሬ እዚህ ቦታ ላይ ስንገናኝ እመቤታችን ለዓለም ሁሉ ሕይወት ልትሆን በዚህ ቦታ ላይ ተወለደች፣ ስንል ዓለም ሁሉ ሕይወቱን ያገኘው እዚህ ቦታ ላይ ነው። ለምን? እሷ ሕይወትን ወልዳ ለዓለም ሁሉ ሰጥታለችና። አምስት ሺህ አምስት መቶ ዘመን ታስሮ የነበረው ዓለም ከእስራቱ የተፈታው እሷ ባስገኘችልን በመድኃኔ ዓለም ነው። ፀሐይ ለሁሉ እንደምትሆን ሁሉ ይላል ያ ጨረቃዋ እንቦስ ፀሐይን ስትወልድ አየሁ ያሉት የእመቤታችን ቅድማ አያቶች ቴክታና በጥሪቃ። ጨረቃ ለተወሰነ አካባቢ ነው የምታበራው። ብርሃኗም ብዙ አይሄድም፣ ሙቀትም የለውም። ፀሐይ ግን የሞቀውን የቀዘቀዘውን ያሞቃል፣ ለሁሉም ይዳረሳል። ብርሃኑም ትልቅ ነው። አው ደመና ራሱ አይጋረደውም ብርሃኑን። የማንን? የፀሐይን ብርሃን። ስለዚህ እውነተኛው የጽድቅ ፀሐይ ከሷ የወጣ እመቤታችን ቅድስት ድንግል ማርያም እዚህ ቦታ ላይ ለዓለም ሁሉ ሕይወት ሁና ስትሰጥ ስትወለድ የተወለደችው በምንድን ነበረ? በምንድን ነበረ? ስዕለት። ስለቱ እንደተጠበቀ ሁኖ የተወለደችበት ቦታ የተወለደችበት ቦታ ይዞታዋ አይደለም ሀገሯ አይደለም ከሀገሯ ወጥታ በስደት ምድር ነው የተወለደችው እንጂ የእሷ የእናት ያባቱ ሀገሬት ነው ኢየሩሳሌም የቴሴማኒ ነው ለምንድን ነው የተሰደደችው ለምንድን ነው በስደት የተወለደችው ለምን አሳዳጆች ስለነበሩ ነው አይደል እንዴ የሰው ልጅ ተወልዶ ካደገበት ቦታ ከቀየው ወዶ አይወጣም። የሚያሳድደው አንድ ነገር ይኖራል። እንጀራ የሚያሳድደው ይኖራል፣ ጤና የሚያሳድደው ይኖራል፣ ህግ የሚያሳድደው ይኖራል። ህግ ለሰው ልጆች ከለላ ጥላ ሊሆን ተሰራ እንጂ የሰው ልጆች ሊያሳድድ አልተሰራም። ነገር ግን የአንዳንዶቹ አገር ህጎች ለዜጎቹ ስደትን የሚጋብዝ ይሆንና ይሰራል። በእነዚህ ሁሉ ምክንያቶችና በሌሎቹም ሁሉ ምክንያቶች ስደት ይኖራል። እመቤታችን ግን የተሰደደችው በገዛ ዘመዶቿ ነው። የእመቤታችን እናትና አባቶች ሃናና ኢያቄም። ተሰደው በዚህ ቦታ ላይ እመቤታችንን በስደት ምድር የወለዷት አሳዳጆች ስለነበሩ ነው። ለምንድ ነው ያሳደዷት? ለምንድ ነው የተሳደድ ነው? ለምንድ ነው ጠላቶቻችን የሚያሳድዱን? እኛንስ እንደ ጠላት ያዩ? ለምንድ ነው ምን ስራ ነው? መልስ የለም። ይህንን መልስ ለማግኘት ነው አይምሯችን የሚባዝ ነው። በእውነት ምን አድርገን ነው እኛ ኢትዮጵያውያን ከሀገራችን እንድንወጣ የተደረገው? በምን ምክንያት ነው? ነጮች ምን አደረግናቸው? ጥበብ ነው እኮ ያካፈልናቸው። ዓለም እኮ እየተጠበበበት ያለውን ትልቁን ፍልስፍና የኢትዮጵያ ሊቃውንት እኮ ናቸው ፈልስፈው የሰጧቸው። ብራናውን በወረራ ምክንያት ሰርቀው ወስደው እኮ ነው የኢትዮጵያን ጥበብ በዓለም ላይ ዛሬ የሚፈላሰፉብን። ናሳ ውስጥ እኮ ወደዳችሁም ጠላችሁም፣ ግዝ የማያውቅ ሰው ያንን የናሳን የምርምር ጣቢያ ሊያንቀሳቅሰው አይችልም። ግዕዝ የሚያውቁትን ግዕዝ የሚማሩትን እዛ ኢትዮጵያ ውስጥ አና ውስጥ እንዲማሩ አድርገው ወስደው ነው ናሳን የፈለሰፉት። ከናሳ በላይ የጥበብ ቦታ የለም። ምክንያቱም በዚህ እቺ ካለንባት ፕላኔን ውጪ ሌላ ፕላኔት እየፈለገ ያለ ጥበብ የሚፈበረክበት ስለሆነ ያንን ማን ሰጣቸው? እኛነን የሰጠናቸው። ታዲያ በዛች ጥበብ በፈለቀባት ምድር ላይ እንድንኖር የማይፈቅዱልን ምን አድርገናቸው ነው? ይህንን የሚጠይቅ ትውልድ ነው የጠፋው። በቃ አንዱ ተኮትኩቶ ያድጋል የእነሱን ዳረጎት እየተቀበለ የራሱን ወገን የጥበብ ምድር የሆነችዋን ጥበብ እንዲጠፋባት እያደረገ ይህንን ጥበበኛ ከእግዚአብሔር ንጹሕ አይምሮ የተሰጠውን ሕዝብ ይህንን የእግዚአብሔር ሕዝብ አሳዳጅ መንግሥት ይመጣል። በዚህ ምክንያት እንሰደዳለን። በሌላው ዓለምም ዜጎች አይደለንም፣ ከለራችንም ከእነሱ ጋር አይገጥምምና ብንማርም እንኳን ዝቅተኛ ቦታ ላይ እንድንሠራ እንገደዳለን። የሞራል ውድቀት ይደርስብናል። ይህ ነው የስደት ትልቁ ክፋቱ። እንጀራ በልታችሁ ማደራችሁን አትዩት። እንጀራ መብላት፣ ልብስ መልበስ፣ አዎ በኑሮ በተመቸ 24 ሰዓት 48 ሰዓት ውሃ የማይቋረጥበት ኃይል መብራት የማይቋረጥበት አገር ስለኖራችሁ በእብነ በረድ በጸዳ ቤት ስለኖራችሁ አይምሯችሁ ግን ደልቶት አደለም የሚኖረው። አንድ ነገር ያስባል ሁልጊዜ አይምሯችን። አይምሮ ማለት እውነትን የሚፈልግ ነው። አይምሮ ማለት ከእውነት ጋር ተቆራኝታ የምትኖር ነፍስ ነው። አይምሮ ማለት በቃ ነፍሳችን ነች። ነፍሳችን ሁልጊዜ አንድ ነገር ስጋችን ስለደላው አርፋ አትቀመጥም። መነሻዋን ታስባለች። ከየት መጣው ትላለች። ወዴት ተሄዳለው ትላለች። ለዚች ነፍስ ጥያቄ ነው መልስ አተን በዓለም ተዘርተን እኛ ኢትዮጵያውያን እየባዘን እየኖርን ያለ ነው። እመቤታችን ተሰደደች፣ እናት አባቷ ተሰደዱ፣ በስደት ምድር ተወለደች። በስደት ምድር የተወለደችዋ ግን ስደተኛዋ እናት ለዓለም ሁሉ ሕይወትን ሰጠች። ይሄ ነው ጠላትህን ውደድ የሚለው መጽሐፍ። ጠላቶቻቸውን ያሳደዷቸውን ሁሉ እናሳድ የማይሉ የእግዚአብሔር ሰዎች ስላሉ ነው አሳደውኛልና ብላ እመቤታችን ያሳደዷትን እንዲጠፉ አይደለም ያደረገችው፣ ጸለየችላቸው እንጂ። ይልቁንም ከተወለደችን በኋላ እርሷም ከወለደች በኋላ ሦስት ዓመት ከስድስት ወር ስደትን ተቀብላለኛ ስደትን ባርካ ሰጠች እንጂ። የእግዚአብሔር ሰው ሁሌ ስደት ይጠብቀዋል። እውነት ሁልጊዜ ስደት ይጠብቃታል። እውነት ሁልጊዜ ጦርነት በውስጧ ይኖራል። በእውነትና በውሸት መካከል ሁሌ ጦርነት አለ። እውነት ከሌለ ጦርነት የለም፣ ምክንያቱም ሁሉም ውሸትን ተቀብሎ ከኖረ ችግር የለውም። ጦርነቱ በስጋና በመንፈስ መካከል ነው። የመጀመሪያው ጦርነት ስጋና መንፈስ ምንና ምን ናቸው? በአንድ ሰው ውስጥ የሚኖሩ ናቸው። መንፈሳችን እውነትን ትፈልጋለች። ስጋችን ደግሞ ውሸትን ይፈልጋል መክበርን ይፈልጋል መክበር ሲፈልግ ስጋችን ምንን ይዞ ነው ስርቆትን ይዞ ውሸትን ይዞ ዝሙትን ይዞ ያልሰራበትን አግበስብሶ መክበርን ይፈልጋል ማን ስጋችን መንፈሳችንስ ምን ትላለች በውስጣችን ይህ ያንተ አይደለም ትላለች ይህ ትክክል አይደለም ትላለች እሷ መልስ እስካላገኘች ድረስ የሰው ልጅ ጤና አያገኝም። ይሄ ስጋችን በጤና አይኖርም። ለስጋችንም ጤና ለመንፈሳችንም እረፍት ለማግኘት ከእውነት ጋር መታረቅ ያስፈል